የአርቲፊሻል ነገር በቃ መጨረሻ ይሄ ነው። አዘፍን ሀቢባ ልጇን ሰደቡባት ሶሻል ሚዲያ ላይ ልጁ ያልተሰደበበት ሰው አለ ወይ? ኖርማል የሀገሬ ልጆች በቃ ሀቢባ እንደውም ቅድም ስታለቅስ አናደደች። መልቀስ የለባት ለዚህ ህዝብ። ጋይስ እናንተ እኮ በሰው ሀዘን እኮ መዘባ መዘባበቻ ነው የምታደረጉት። አሁንችን ያለቀሰችው አምፓርት ወስዳችሁ። ደግነቱ ማክስ ማድረጓ ጠቀማት እንጂ የሆነ ጊዜ ደግሞ ስትዞሩባት በዛ ሙርት ይዛላችሁ። አስራ ሦስት ዓመት እኮ ነው የማውቃቸው እኔ። ስለዚህ አዎ ለቲክቶክ ማህበረሰብ ነው ሁሉም ነገር አዲስ የሆነው። ወይኔ ጉዴ ምናምን የምትሉት እዚህ ላይ ነው። ማርያምን የምሪን እኮ ነው ገብርኤል ነው። ይህ ህዝብ ማለት ነው ሀዘንን ካሳየኸው፣ የሆነ ሰዓት ላይ ይመጣና በሀዘን ይቀልድብሃል። ማርያምን፣ ድክመትህ ልጅ ከሆነ በልጅ መመታቱ ጊዜ ይመጣብሃል። ስለዚህ መስሚያችሁን አድርጋችሁ ወደፊት ብቻ እንጂ ሐዘንን ድክመትን ኦፍኮርስ፣ ማንም በቤተሰቡ ከመጣህበት ደካማ ጎኑ ምንም ቢሆን ቤተሰብ ያለው ሰው አሁን እኮ የችግሩ እኮ ጋይ ስዚህ ሶሻል ሚዲያ ላይ ቤተሰብ ያለው ቤተሰብ የሌለው እኩል ሆነ። ለዛ እኮ ነው ማርያምን የምሬ እኮ ነው። ቤተሰብን እያስቀየማችሁ ተናድሽ አዘንሽ ትላላችሁ። ከቤተሰብ ሰበር ምን አለ? የሚያሳዝን ነገር ምንድን ነው? ድንቆሮች እኮ ነች። ለአንቀራ ለአንቀራ። አይ ደግሞ ልታነጋግ ልታነካካኝ ነው ከዚህ ህዝብ ጋር አሁን እያወራኝ አሁን እያወራሁ ከዚህ ህዝብ ጋር ልጣላ ነው ጋይስ። ምክንያቱም አልስማማ ከእናንተ ጋር ነኝ እኔ ሙዚቃ ከፍቼ በሙዚቃ ካልመረቀንኩባችሁ ከእናንተ ጋር አልስማማ ትጽፋላችሁ እኔ ማፊያርፍ እናገራለሁ። ከዛ ምስ ዳላችሁ ታሰድቡኛላችሁ። ስለዚህ መርቅኜ በሙዚቃ ይፋ አብል ነው የምፈልገው። ከእናንተ ጋር የመነካካት አልፈልግም። እውነቴ ነው። አይስሜር ሙዚቃ እኮ ያመረቅን ነው። ታውቃላችሁ፣ መጤ ማህበረሰብ ነው ያለው ሶሻል ሚዲያ ላይ መጤ ማህበረሰብ ነው ያለው ብዬ ስላችሁ ከንቀት ወይንም ደግሞ ከጥላቻ አይደለም። የሀገሬ ልጆች እንግዲህ በሙዚቃ መርቅኜ ዘና ልልባችሁ ነበረ፣ አልሆንም አልሆነ እና ወሬ ከሆነ ላውራ ቅመሽ መርቅኝ ችግር የለውም ምን አባታችሁ አገባችሁ እንዴ ጫት በተወደደ ጫት ባገኘ መረቅ ንቅም እንደ ምን አገባችሁ አመሰግን ያሳድግሽ አመሰግናለሁ ጭ በእናትሽ ብዙ ጊዜ አሁን እኔ እንደዚህ ስናገር ከክፋት ነው የሚወስዱብኝ፣ የምሬ ነው። ሶሻል ሚዲያ ላይ ፋሚሊን አታውጡ ቤተሰብን አታውጡ ምናምን ስል ቤተሰብን ፋሚሊን አውጥተህ ማለት ነው። ንዴትህንም፣ ብስጭትህንም፣ ደስታህንም እንደ ልብ መግለጽ አትችልም ሶሻል ሚዲያ ላይ ስታመጣ በነገራችን ላይ ሰውነ አልናደድም ማለት አትችልም አስመሳይ ካልሆንክ በስተቀር፣ ወይ በተናደድክ ቁጥር ሚዲያ ላይ ካልመጣ በስተቀር፣ ወይ ደግሞ የሚጽፉት ነገር ምንም የማይመስል ደነስ በድን ነው። ሰው በድን ስትሆን ነው የማትናደደው ሲጻፍልህ ያለ ስመስም ሲሰጡ በድን ስትሆን ትናደዳለህ። ነው እና እኔ ሶሻል ሚዲያ ላይ እውነት ለመናገር የሆኒ ልጆችን ሲሰድቡ ሳልወልድ ሳላገባ ምን ሳልል ምን ሳልል ገራ ገራ ገና አረብ ሀገር እያለ ከዛ ሳትሉኝ ሚስቱን አምጥተው ሲለጥፉ ሲሰዱ እንዳለ ሶሻል ሚዲያ ላይ እንደ ልቡ ብርቅቅ የሚለውን ሰው እየያዙ ልጆቻቸውን እየለጠፉ ስንት ባለጌ ሰው አለ መሰላችሁ። ሙልጭ አድርጎ ሲያዩ እያየው እንደዚህ እያየውን ያደርጉት እንደዚች። እና ሰው ቤተሰቡን የሚደብቀው ቤተሰቡ ላይ ችግር ኑሮበት ወይም በቤተሰቡ አፍሮ አይደለም። ማንም ሰው በቤተሰቡ አያፍርም በመጣበት ማህበረሰብ በመጣበት ቤተሰብ በመጣበት ዘር ማንም አያፍርም። ግን እናንተ ተምቾች እዚህ ሚዲያ ላይ ያላችሁ እርኩሶች እናንተ እኮ እንደዚሁ እኮ በኦንላይን እኮ ደም ትመጣላችሁ እ እንደዚህ አድርጋችሁ የምትመጡ ሰዎች አላችሁ። እንተዋወቃለን እንተዋወቃለን አብረን ነው የኑር ነው አብረን ያደግኑ አብረን ነው። ስለዚህ ልጃችንን ስንደብቅ አሁን እኔ የመጀመሪያ ቀን ሁሌ ቪዲዮ ላይ ዩቱብ ላይ ከሰማችሁ ምን እላለሁ? ሁሌ የምናገረው ነገር አለ። ሌላ ነገር ክፋት አይደለም። ዝሆኔን በጣም ነው የምጠላት። ማንም ልጄን ሳይናገርብኝ በፊት ልጅን ተናግረ አስለቅሳኛለች ስላችሁ ቀልድ ነው የመሰላችሁ ብዙዎቻችሁ። የመጀመሪያ ተሰድበው የማያውቅባችሁ አሁን ዛሬ ላይ ተነስተ ኬኳ ኦቲዝም ናት፣ ኬኳ አይነስውር ናት፣ ኬኳ ዱዳ ናት፣ ኬኳ ያለ ነው ብትለኝ አዎ ናት ነው ምልክ። አዎ ናት ምክንያቱም በመጀመሪያ ሰዓት ዞን የመጣ ስትናገረኝ ስቅስቅ ብያ አልቅሻለሁ። ትፍረድ ትፍረድ ልደታ እውነት ነው። ከዘምዙ ደግሞ ወድታቸው ነ የመዳን የለም እ አሳየኝ አሳየኝ። እኔ የሀበሻን ኮመንት አንተ ግን አሳየኝ፣ በቤቱ አስገባ። እኔ ልጅ ላይ እንደዚህ ምክንያቱም ተብለ ለማታውቅ ቤተሰብ ወይም ደግሞ ልጅህን በኖርማሊዛ ያሳደግህናት ከመሬት ከመበር ተነሳ ልጅህ ሲነኩብህ እንደዚህ ትላለህ እና የዛኔ እንደዛ ብላ ስፍስፍ ብዬ ቅጥል ብዬ ግብግብ ብዬ ስናገር ደካማ ጎኔ ማለት ነው። ልጄ እንደሆነች አንቺስ የእናትሽ ነው። መቅደስ አንቺስ ሊያልሽ የእናትሽ ነው። ባይዘዌ እኔ ስትነኪኝ በጣም ነው የምመልስልሽ። አልሳደብም፣ የምላችሁ ለዚህ ነው እንጂ ስድብ አቅቶኝ እኮ አይደለም። ባይዘዌ በጣም እሳደባለሁ ግን እንደዚህ ሚዲያ ላይ አልሰደብሽም። አሁን በአካል ባገኝሽ አፍሽን ብትከፍቺ የእንትንሽ ጫፍ እስኪ ቆም ድረስ ነው የማንቀጠቅጥሽ። ጫፍሽ የምሬ ነው እስኪ ቆም ድረስ አነዝርሻለሁ። የምሬ ነው የምልሽ እና ስሄድ እንደዚህ ስትል ማለት ነው በጣም ልጅ ሰማኝ። በጣም ማለት ነው በጣም እግዚአብሔር ምስክሬ ነው። ከዛ በኋላ ግን ደካማ ጎኔ ልጄ እንደሆነች ገባቸው። አያቸው አይደለም ደካማ ሰላም፣ ሚት እና ብሎክ እያደረግሽልኝ፣ ሰላምዬ ቤቲ ካላችሁ እኔ እጄን እንደዚህ እንዳላረግ፣ ፕሊስ ሚት ብሎክ፣ ሚት ብሎክ፣ ሚት አልፈልግም፣ ብሎክ ብሎክ አድርጊልኝ ሰላም። እኔ አካውንቱ ይዘጋ፣ ብሎክ አድርጋቸው። እና ተሰምቶኝ ሳዝን ወይም ስለልጅ ደጋግሜ ሳውራ የዛሬ 13 ዓመት ሶሻል ሚዲያ ላይ ዞኔ እሷ ብልጥ ናት። ያው ሶሻል ሚዲያን አጠቃቀም እናንተ መጤዎች ስለሆናችሁ ስለማታርፉት ስለማታውቁ በጎች ስለሆናችሁ የምትበዙት በብዛት ማለት ስለምትወዱ ሰብሰበ ማለት ስለምትወዱ እንጂ የዛኔ ዝሆኔ ከላይ እስከታች ልጇን እናቷን ሁሉ ነገሯን የሰደቡባት እንዴት ብላችሁ ከጠየቃችሁ እሷ የዛኔ ሰራተኛ ምንም አልቀራትም። እኛ ስትሰድብን የአረብ ሀገር ልጆች እያለች እኛም በሰው ቤት ሰራተኝነታችን ስትሰድበን በማንነታችን ስትሰድበን እየወጣች ፎቶ ስታቃጠል ስትቀድ በነበረበት ሰዓት ሰው በንዴቱ ሰዓት ምንም ሊል ይችላል። ፐርሰናሊ እኔ እና እሷ አሁን እዚህ ከመጣሁ በኋላ የተነጋገርነው ከእሷ ጋር ነው እንጂ እስከዛ አይደለም። የዛ ሰዓት ላይ ሙሉ የኢትዮጵያ ሕዝብ ይሰድባት ነበረ። ያንን የማታውቁ ሰዎች ዞን የመጣ ዛሬ አንቺ ስለ ያናቅተሸባት ያለ እንደ ስትሉ ታስቁኛላችሁ ምክንያቱም እኔ ብቻ አልነበርኩም የተናገርኳት። በሰዓቱ ነው የምላችሁ። ሲቀጥል ምንም ቢሆን 18 ዓመት ያለፈው ልጅ ነው መልስ ብላችሁ ከጠይቃችሁ የሚመልስላችሁ ይ በእርግጥ 80 ዓመት ቢሆን ልጅ ለእናቱ ሁሌም ልጅ ነው። መቶ ዓመት ብትሆኑ ልጅ ልጅ ነው፣ አይካድም። የእናትን ስሜት እናት ስትሆኑ የሚገባችሁ እና የመጀመሪያ ቀን እንደዛ ብላ ስናገር እውነት ለመናገር በጣም ደብሮኛል፣ በጣም ከፍቶኛል በጣም አዝኛለሁ። እማልቅሻለሁ። ከዛ በኋላ ደግሞ ይሄ ደካማ ጎኔ ልጄ እንደሆነ ሲገባቸው ሁሉም እንደመጣለት በልጄ መሳደብ ጀመረ። አያችሁ? ድክመቴን አሳዩዋቸው፣ ልጄ ድክመቴን ሆኔን አሳዩዋቸው ማለት ነው። እኔ መጀመሪያ ድክመቱን አይደለም ሰምቼ ስለማላቅ በዚህ ደረጃ ልጄን ይዤ እያሳደግኩኝ ጤነኛ ልጄን በዚህ ደረጃ እንዴት ታሟርትባታለች? ብዬሽ ነው። ተደበቂ ወራዳ። የእናት ነው ወራዳነት ወይ የእናት ወራዳነት እናት ተወራዳ አሳደጋሽ ይሆናል እንግዲ ወራዳ አደለውም። እቀጥላለሁ ወደ ወሬ። ሰላምዬ ብሎክ አመሰግናለሁ። እና ማሳ ትሉ ደ እና ማሳ እና ማሳ ይገርማቸዋል። ከዛም በጣም መፍጨርጨሬ ሲያዩ ማለት ነው እየደጋገሙ ልጅሽ ልጅሽ ማለት ጀመሩ። አየሽ አሁን በንዴት በብስጭት ልጄ እጅት እና ኬኳ ብዬ እንዳሳያቸው እኔ የእኔ ፍቅር ልጄ ብዬ እጅት ይሏት እጅት ኬኳ እችሏት ጤነኛ ልጅ ናት ብዬ እንዳሳያቸው። ከዛ ሳትሉኝም ካሳዩዋቸው በኋላ ደግሞ እያመጡ እየለጠፉ ልጄን ለጠፈው ሊሰድቧት ደግሞ ሁለተኛ ቀብር ሊያረጉኝ የሀገሬ ልጆች፣ እናንተ ሚዲያ እንደዚህ ነው። ሚዲያ ላይ ይኸውላችሁ ልጅህን ቤተሰብህን ስታመጣ እንደልብህ ሪላክስ አድርገህ ማውራት አትችልም። ሪላክስ አድርገህ መንቦርቀቅ አትችልም። ደብቀህ የምታወራው በቤተሰብ አፍራ አይደለም፣ ወይም ደግሞ ማንም የቤተሰብ ሳይኖረው እንትን ሳይኖረው ቀርቶ አይደለም። ግን እናንተ ባለጌዎች ናችሁ እናንተ። ሁላችሁንም አይደለም ሁላችንም፣ በብዛት ግን እናንተ ማንነታችሁን ፕሮፋይላችሁን ቀይራችሁ ደብቃችሁ መታችሁ በሰው ቤተሰብ ስትቀልዱ፣ ቤተሰቡን የሚወድ ሰው ስለ ቤተሰቡ ይሰማዋል። ስለዚህም እኔ እንደ ልቤ በተንቦረቀኩኝ፣ እኔ እንደ ልቤ ባወራሁ ምንም የማያውቁት ቤተሰቦቼ ለምን ይሰደባሉ በማለት እንጂ ምን አባታችሁ ታመጣላችሁ። እናንተም ቤት ሰባላችሁ፣ እኛም ቤት ሰባለን። መቼ ወፍ ዘራሽ አይደለም። አዎ አሁን ላይቺ ቅንቅና ምንት ነው ያይሻበት ሴትዮ ሽበት ወጥቷል አሉ ከታች ቤቷ ያች የእብዱ አሁን የእንግሊዟ ዋብ ሮማን የሚሏት ሽበት ሸብቷል እህ ያለች የምታወራው ሴትዮ ማለት ነው። እሱ አሁን ምን አላለቻት ነው? አይነ ስውር ናት አለቻት። አሁን ደግሞ አይነ ስውር አንዱ ነው ሁለት ሁለቱም ነው አይነስውር የሆነችው ባይዛዊ አንዱ ሁለቱም ነው። ኢኬኮ አይነስውር ነው። እንደዚህ እንደዚህ ብላችሁ ነው መመለስ ያለባችሁ። ምክንያቱም ልጆቻችሁን ታውቁታላችሁ። አሁን ሀቢባ ደካማ ጎኗ ልጇ እንደሆነ አሳየቸው። ኦፍ ኮርስ እናት ናት፣ ደካማ ጎኗ ልጇ ናት። ግን ማሳየት የለባትም ለእናንተ ሀዘኗ። ኔ ማርዬ ብሎክ አድርጊልኝ፣ ሰላሜ ብሎክ ሞት እንዳታደረግሽም ብሎት ሰላም አመሰግናለሁ፣ ብሎት ብቻ ነው ፈልገው እዚህ ቤት ብሎት ብቻ ነው ፈልገው። ይሄ ሚሉት ምናምን አልፈልግም፣ እንዳይመጡ ድጋሚ። እኔ ወድሻለሁ ሊያየ፣ አንቺም በልጅሽ ምን ድጋሚልኝ አንቺም በልጅሽ ምንድን ያችም አልኳችሁ እኮ ልጆቻችንን አናሳይም ስንላችሁ በልጆቻችን ተሸማቀን ይመስላችኋል፣ ግን አይደለም። የሚዲያ ትርጉም የማታውቅ መጦች። አሁን ሳምሰንግና አይፎን የያዛችሁ ሰዎች አሁን ላይ ወደ ሶሻል ሚዲያ ቲክቶክ ከመጣ በኋላ የመጣችሁ ሰዎች ናችሁ። እያስቸገራችሁ ነው ያላችሁት እኮ እያስቸገራችሁን ያላችሁት እኮ ቲክቶክ ከመጣ በኋላ ሚዲያን የተቀላቀላችሁ ሰዎች ናችሁ። ንገሪን ካላችሁ ገብርኤል ነው። ገብርኤል እኔ የምሬን ነው ሚዲያ ላይ ሶሻል ሚዲያን መጠቀም የጀመራችሁ አሁን ቲክቶክ ከመጣ ቲክቶክ የሚል አፕሊኬሽን ከመጣ በኋላ መጠቀም የጀመራችሁ ሰዎች ናቸው ለንግግ እ እኛ እኮ በፊት እኮ ተረጋግጠናል ተሰዳድበናል ግን እንደዚህ እንዳሁኑ ማህበረሰብ ይሄ ኮመንት እንደምሰጡት እኮ አደለም እንዲ የበፊቱ በምን ጣሙ እግዚአብሔር በምን ጣሙ በጣም ሆኖ አሁን ያላችሁት ምን ታስጣሉት እንደምንጸየፋችሁን ያደረጋችሁ የሚሞ ፍቀድ እንዴት ነሽ ሰው ግን ሀቢባን ያስለቅሳል። ሀቢባ ባይዘወይ ገና ከዚህ በላ ያስለቅሷታል። ለምን መሰለሽ ሀቢባ በጣም በጣም በጣም ብዙ ሰው የሚፈልገውን ነገር ተቆጣጥራ እየሰራች ያለች ልጅ ናት። በዙሪያ ስትሰሪ ስትራመጂ፣ ሁልጊዜም በህይወት በኢትዮጵያውያን ዘንድ አንድ እርምጃ ከሰዎች ቀድመሽ ከሄድሽ ሰው አይፈልግም። ሁሉም ይመጣብሻል ሊሰብርሽ። ሁሉም ማለት ነው። ወዳጅ የምትይውም ሰው ነው ሊሰብርሽ የሚመጣው በነገራችን ላይ ወዳጅ የምትይ ወይ ብለሽ የምትቀርቢው በጎን በኩል በሬል አካውንቱ ሌላ ሰው ነው። በፌክ አካውንቱ መቶ ደግሞ ሊጎዳሽ ነው የሚመጣው። ይሄ እየተለመደ የሶሻል ሚዲያ ወሬ ነው ስለማውቀው ማለት ነው። እኔ ግርም ይለኛል። እንዲ ሀቢባውን እውነት ለመናገር እንደኛ እንኳን ቡርቅቃ አትልምኩ አለ እንዲ አትናገርም። በራሷ ዓለም ሰብስባ አደራጅታ ትዳሩን ያፈረሰ ትዳሩን የማገጠ ያጭበረበረ ደላላን ከማስረገጥና ከመዋረድ ውጭ ምን አደረገች ሀቢባን ምን ይቅርታ ማለት አለ ማለት እናንተ ፈጣሪ አይደላችሁ? በመጀመሪያ ደረጃ እግዚአብሔር አይደላችሁ ወይም አላህ አይደላችሁ ወይ ኢየሱስ ጌታ አይደላችሁ? ማን ናችሁ እናንተ? ለእናንተ የሚገለው ጥጪ ይቅርታ አምላችሁ ማስሉ ናችሁ። ያውም እሷ የምታገለግላችሁ፣ እናንተ ምንም ያልሰራችሁ ሰዎች ሆናችሁ አቢባን በዚህ ደረጃ እየተቃወማችሁት ያላችሁት እውነት ለመናገር አይደለ የሰራችሁ ብትሆኑ ኖሮ ለምሳሌ እነ ማስተር አብነት እነ ሚኪ እነ ወንድም ካሌድ እነ እንትና እነ በልክተኛው ምናምን ቢሆኑ ላይ እንደዚህ አይነት ነገር ዱላ የሚያወንሱባት ወይ የሚቃወሟት የሰሩ ሰዎች ናቸው ለህብረተሰቡ ያገለገሉ ናቸው ብላችሁ ልትሰሙ ትችላላችሁ። ምንም ያልሰራችሁ ሁለት መቶ እና ሶስት መቶ ፎሎወር ይዛችሁ መታችሁ አፋችሁን ስትከፍቱ ይገርመኛል። ማይላቭ መጣችን የኔ ጎጃሜ ገባሽ? እንደ አንቺ ለአዎች አቀኑ። የምሬ ነው፣ እግዚአብሔርን። የሰራ ሰው ይኸውላችሁ፣ የሰራ ሰው በወቅሳችሁም ስለሰራ ትይዙታላችሁ።